ሰላም ጠና ስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ የግንቦት 25 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው በቅድሚያ አርዕስቶቹን እናስቀድም የብልጽግናው ሰራዊት አዛዦች የሚይዙትና የሚጨብጡትን አጥተዋል አገዛዙ በውጊያ ስላቸውን ሰራዊቱን እንደ ሎተሪ በግ ከቦታ ቦታ እያንከራተተው ሲሆን ዛሬ ደግሞ ወደ አርማጭሆ ማሰሮ ደንብ በርካታ ኃይል ይዞ ገብቷል የአማራ ህዝብ በበኩሉ ይህን ሁሉ የሰራዊት እንቅስቃሴና የካድሬው ወደ ወረዳና ገጠር መግባት የተቻለው ፋኖ ምን እያደረገ ነው ሲሉ ይጠይቃሉ። የፋኖ መሪዎችንም ምን እየሰራችሁ ነው ሲሉ የሚያቀርቡትን ጥያቄዎችን አካተን የሰናዳውን ዜና በቀዳሚነት እናስደምጣችኋለን። የብልጽግናው ሊቀመንበር ከሁለት ዓመት በፊት የሰጡት ማስጠንቀቂያ ተሽሯል። የሸዋውን ጉዳይ እንደ ቀልድ አትመልከቱት ሲሉ የብልጽግናው ሊቀመንበር ለቤተ መንግሥት ታማኝ ጦር መሪዎቻቸው የሰጧቸው መመሪያ ለምን ተሻረ? በማንና በምን ምክንያት ተፈጻሚ ሳይሆን ቀረ? በምሽቱ ዜናችን በዝርዝር የምናስደምጣችሁ መረጃችን ነው። ተሰሙታላችሁም የአማራ ሕዝብ አራቱም ግዛቶች በፋኖ ታላቅ ድል አድራጊነት የተመሩ ተጋድሎች ሲካሄዱባቸው ውለዋል። ብልጽግና ለከበባ ገብቶ ራሱን አደጋ ላይ የጣለበት ውጊያ ተካሂዶ ነበር። ከበባ ውስጥ የገባው የብልጽግና ሰራዊት ከፍተኛ ጉዳት ሲደርስበት፣ ከከበባ ያመለጠው ደግሞ ከ40 ኪሎ ሜትር በላይ ለመሮጥ ተገዷል። ባህር ዳር አቅራቢያ የሚካሄዱ ተጋድሎዎችን በድል ታጅበው ቀጥለዋል። ዝርዝሩም በዜናችን እናስደምጣችኋለን። የፋኖ መሪውም የተጋድሎውን ውሎ ተናግሯል። ትሰሙታላችሁ። የብልጽግናው ደሴት ነዋሪዎች ተኳሽ ሰራዊታቸውን ተማምነው ተንኳሽ ንግግራቸውን መናገር ቀጥለውበታል። ሱዳን ላይ የአማራ መሬት ለውይይት የቀረበበት ጉዳይም ተሰምቷል። ግብፅና ሳውዲ አረቢያ ሱዳን ላይ ተገናኝተው ቀይ ባህር ላይ ተለያይተዋል። በዚህ መሃል የብልጽግናው ሹማምንት ተከታታይነት ያላቸው ተንኳሽ ንግግሮቻቸውን በአውቶማቲክ እየተኮሱ ነው። በትንታኔ የተመለከትነው የምሽቱ መረጃችን ነው፣ ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናምራለን። ቀዳሚ ወዳደረግነው ዘገባችን ተሻገርን። ብልጽግና ተጨማሪ ኃይል ወደ አርማጭሆ አስገባ። የብልጽግናው ጄኔራል ብርሃኑ በቀለ በዳዳ ከውራት በፊት የሱዳንን ኮሪደር ማስጠበቅ የምንችለው ከፍተኛ ኃይል በማስገባት ነው፣ ተጨማሪ ኃይል ይግባልን በማለት ተደጋጋሚ ጥሪ ማቅረባቸው ይታወሳል። የጄኔራሉን ጥሪ ተከትሎም ብልጽግና በስምንት ዙር ተጨማሪ ኃይል ወደ ሱዳን ኮሪደር የአማራ ግዛት ቢያስገባም ያሰበውን ወታደራዊ ድል ማግኘት አልቻለም የጄኔራሉን ጥሪ ተከትሎም ብልጽግና በስምንት ዙር ተጨማሪ ኃይል ወደ ሱዳን ኮሪደር የአማራ ግዛት ቢያስገባም ያሰበውን ወታደራዊ ድል ማግኘት አልቻለም ከዚህ ይልቅ ተደጋጋሚ የሽንፈት ጽዋን ከመጎንጨትን ባለፈ በሰራዊቱ ካምፕ ውስጥ አጣዳፊ ተቅማጥና ትውከት ወይም አተት ገብቶ ሰራዊቱ በወረሽኝ መመታቱን መዘገባችን ይታወሳል በውስጥም በውጭም ከፍተኛ ጫና ውስጥ የገባው የብልጽግናው መንግስት ከአማራ ህዝብ ጋር የሚያደርገውን ዘረፈጅ ጦርነት እስከ ሰኔ 30 ለማጠናቀቅ ለጦር ጄኔራሎቹ ትእዛዝ ማስተላለፉን መዘገባችን ይታወሳል። ሰሞኑን ደግሞ ተጨማሪ ኃይል እንዲገባ ከጄኔራሉ የቀረበውን ተከታታይ ውትወታ ተከትሎ ትናንት ወደ አርማጭሆ ግንባር በርካታ ኃይል ይዞ መግባቱን የጣና ቴሌቪዥን ምንጮች ተናግረዋል። ብልጽግና ከፍተኛ ሰራዊቱን ካጣባቸው ቀጠናዎች አንዱ በሆነው አርማጭሆ አውራጃ ከትናንት ጀምሮ ያስገባው ኃይሉ መነሻውን ጎንደር ከተማ ያደረገ ሲሆን በአሁኑ ሰዓትም ማሰሮ ደንብ ላይ ሰፍሯል ሲሉ ምንጮቻችን ገልጸዋል። ወደ ማዕከላዊ አርማጭሆ አውራጃ ማሰሮ ደንብ ከተማ የገባው የብልጽግናው ዘረፈጅና ስንቀፈጅ ሰራዊት ቁጥሩ ከፍተኛ መሆኑን ምንጮቻችን ጨምረው ባለፈው ዓመት ይደረጉ የነበሩ ውጊያዎች በብልጽግናው ሰራዊት ላይ ከፍተኛ ሽንፈት ያስከተሉ የቅንጅት ውጊያዎች ነበሩ። ዘንድሮ ግን የብልጽግናው መከላከያ ሰራዊት ወደ የትኛውም የአማራ ክልል ሲንቀሳቀስ ያለ ስጋት ሲንቀሳቀስ ስንመለከት የፋኖ መሪዎች ተነጋግረው አንድ ድርጅት መፍጠር ባይችሉ እንኳን እንዴት አንድ የጋራ ግብ ኑሯቸው የቅንጅት ውጊያ ማድረግ አይችሉም? ስንል እንጠይቃለን በማለት ምንጮቻችን ተናግረዋል። ምንጮቻችን አክለውም የጋራ ድርጅት መፍጠር ሊከብድ ይችል ይሆናል። የጋራ ጠላት ግን ቀድሞ ተፈጥሯልና ያንን ጠላት አማራ የሆነው ሁሉ እየታገለው ይገኛል። ነገር ግን በፋኖ መሪዎች መካከል ያለው መጓተትና እርስ በርስ መወነጃጀል ዳፋው የተረፈው ለአማራ ሕዝብ ነው። የጠላት ብልጽግና ሰራዊት አጥፋ ተብሎ የተነገረውን የአማራን ሕዝብ ለመምታት ፋኖን ትደግፋለህ እያለ እንዲገድል ምቹ ሁኔታን ተፈጥሮለታል ሲሉ የፋኖ መሪዎች አለመግባባት በአማራ ሕዝብ ላይ እያደረሰ ያለውን መጠነ ሰፊ ስቃይና መልከ ብዙ ፈተና ገልጸዋል። ይህ በእንዲህ እንዳለ በቋራ በኩል የሚደረጉ እንቅስቃሴዎችን በጽናት እየተፋለመ ያለው ይኸው የአማራ ፋኖ በማዕከላዊ ጎንደር ቀጠና ደንቢያ አውራጃ ጫንድባና ይምባ ላይ የተሳካ ውጊያ አድርገዋል። በተጋርሎም ከፍተኛ ቁጥር ያለውን የብልጽግና ሰራዊት እርምጃ የወሰደበት ሲሆን የሰቀልቴዎቹን ምት መቋቋም የተሳነው የብልጽግናው ሰራዊት የተለመደ ጭካኔውን በንጹሐን ላይ ፈጽሟል። በዚህ የተነሳም በዛሬ ሁለት አምስት የንጹሐንን መኖሪያ ቤቶች ማቃጠሉን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በሌላ ዜና በዚሁ የጎንደር ጠቅላይ ግዛት የብልጽግናው ሰራዊት አርኖ ጋርኖ ላይ ከፍተኛ ምት መመታቱን የጣና ቴሌቪዥን ምንጮች ተናግረዋል። የደፈጣ ጥቃቱን አስመልክቶ ለጣና ቴሌቪዥን መረጃውን ያደረሱን የአይን እማኞች የብልጽግና ጦር ተጨማሪ ኃይል በማሰባሰብ ስትራቴጂክ ጠቀሜታዋ ከፍ ወዳለችው ሚካኤል ደብር ለመውጣት ያደረገው ሙከራ ሊሳካለት አልቻለም። የደረሰበት የደፈጣ ምት ከፍተኛ ነበር ብለዋል። ወደ ተከታዩ መረዛችን አለፍን። ከአዲስ አበባ በቅርብ ርቀት ፋኖ ድል አደረገም። የአማራ ሕዝብ የሉና ትግል ወደ ተሻለ ምዕራፍ መሸጋገሩን አመላካች የሆኑ የፋኖ ድሎች ሰሞኑን በየአቅጣጫው መመዝገብ ጀምረዋል። የአይቀሬው ድል ምልክት ከሆኑ የፋኖ ተጋድሎች መካከል አንዱ የሆነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በዛሬው እለት ከአዲስ አበባ በቅርብ ርቀት እጅግ ወሳኝ የሆነ ድል ማስመዝገቡን አስታውቋል። የአይቀሬው ድል ምልክት ከሆኑ የፋኖ ተጋድሎች መካከል አንዱ የሆነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በዛሬው እለት ከአዲስ አበባ በቅርብ ርቀት እጅግ ወሳኝ የሆነ ድል ማስመዝገቡን አስታውቋል። በመራቤቴ ቀጠና ዛሬም በሶስት አቅጣጫ ለከበባ የመጣው የብልጽግናው አገዛዝ ሰራዊት ሙትና ቁስለኛ ሆኖ ተመልሷል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር ገልጿል። የፋኖ ትግል ስጋት የሆነበት የብልጽግናው ሊቀመንበር በ2016 ዓ ም ህዳር ወር ላይ የቤተ መንግስት ጄኔራሎችን ሰብስበው የሸዋ ቀጠናን በልዩ ጥንቃቄ ጠብቁ፣ በተለይ አየር ኃይል በፍጹም እንዳይዘናጋ የሚል መመሪያ አስተላልፈው ነበር። ሆኖም ይህ የብልጽግናው ሊቀመንበር ልዩ ትእዛዝ ሰሞኑን ከባድ ፈተና ገጥሞታል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በቀጠናው ያለውን የድጋፍ መሰረት እያሰፋና የመዋጋት አቅሙንም እያሳደገ ለብልጽግናው ሰራዊት ከባድ ፈተና ሆኖበታል። በተለይም የዙ ፖለቲካ ክንፍ እያካሄደ ያለው የህዝብ ውይይት ለባዕዲም ብልጽግና ከባድ ስጋት ከመሆኑም አልፎ ኮማንድ ፖስቱንም ስጋት ላይ ጥሎታል። በመራቤት አውራጃ ከትላንት ምሽት ሁለት ሰዓት ጀምሮ በሶስት አቅጣጫ እንቅስቃሴ ያደረገው የብልጽግናው ሰራዊት በአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ከባድ ምት ደርሶበታል። ይህ መሐመድ ቢሆነ ኮር ሚዲያ እና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ የተሰማ አርገጠ ክፍለ ጦር አስማረዳኛ ሻለቃና ራስ አበባ ረጋይ ብርጌድ ስዩም ሻለቃን ከህባ ውስጥ ለማስገባት ነበር ሙከራ ያደረገው። ሆኖም የጠላትን ኃይል እንቅስቃሴ የተረዱት ሁለቱ ብርጌሮች ጥምረት ፈጥረው ባደረጉት የደፈጣ ጥቃት በጠላት ላይ ከፍተኛ ኪሳራ አድርሰውበታል ብለዋል። የብልጽግናው ሰራዊት መነሻውን ከለሚ በልበልቲ በኩል አድርጎ ወደ ሞረትና ጅሩ ወረዳ ጋን ማርያም ይጓፍ ቀበሌ የነበረ እንቅስቃሴ ጀምረው፣ በዚህ መንገድ የተንቀሳቀሰው የብልጽግናው ኃይል በደፈጣ ጥቃት ተሰንዝሮበት ወደ ኋላ እንዲፈረጥጥ ካደረግነው በኋላ በጀርባ በኩል ደግሞ ከዞማ በገረን በኩል አድርጎ ጀማ ወንዝን አቋርጦ ባየቆላ ገብቶ ያደረ ኃይል ነበር። የዚህ ኃይል ሁኔታ መረጃው ቀድሞ ስለደረሰን ጥሩ ምት በመምታት ሙትና ቆስለኛ ሆኖ እንዲመለስ አድርገነዋል ሲል የድሉን ስፋትና ሂደት አብራርቷል። በሶስተኛው አቅጣጫ የተንቀሳቀሰውን የብልጽግናውን ሰራዊት በተመለከተ የኮሮ ሚዲያና ኮሚኒኬሽን ክፍል ሲገልጽም ከፌጥራ ተነስቶ ወደ ጃማ ነበር እንቅስቃሴ ያደረገው። ይህ ኃይል በሁለት አቅጣጫ የተንቀሳቀሰ ሲሆን በፋኖ በተደረገበት የተቀናጀና የተጠና የደፈጣ ኦፕሬሽን ደንግጦ ፈርጥጦ ወደነበረበት እንዲመለስ ማድረጉን አስታውቋል። ይህ ድል በብልጽግናው ከፍተኛ ወታደራዊ አዛዦች ዘንድ ሳይቀር ከፍተኛ ድንጋጤ የፈጠረ ሲሆን፣ በተለይም የብልጽግናው ተረኛ ኃይል የሸዋ አማራን አጠቃበታለሁ ብሎ ካሰባቸው ቀጠናዎች አንዱ ነበር። በዚህ ቀጠና የሚገኘው የብልጽግናው ኃይልም ምረት የለሽና የተጠናከረ እንዲሆን የተደረገ ቢሆንም በአማራ ፋኖ ሸዋ ጠቅላይ ግዛት እዝ የብልጽግናውን ሰራዊት መውጫ መግቢያ በመንሳት ከመራ ቤት አውራጃ ጠራርጎ ለማስወጣት የሚያስችል አቅም ላይ ደርሷል። ቀጠናው ለአዲስ አበባ በቅርብ ርቀት ላይ የሚገኝ መሆኑና የከተማ ሕዝባዊም ቢተኝነትም ከመቼውም ጊዜ በላይ በብልጽግናው ላይ የተደቀነ ስጋት በመሆኑ የመራቤት የሽንፈት የቤተ መንግስት ጄኔራሎችን አስገምግሟቸዋል ሲሉ የጣና ምንጮች ገልጸዋል። ይህን ሽንፈት ማመን የሳናቸው የብልጽግናው ጄኔራሎች ፋኖ የታጠቀው መሳሪያ ከእኛ ቁጥጥርና አቅም በላይ ነው ሲሉ በፋኖ ላይ የፕሮፓጋንዳ ሥራ ለመሥራት ሞክረው የነበረ ቢሆንም ሊሳካላቸው አልቻለም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ግንቦት 25 ቀን 2017 ዓ.ም ጣና ዜናችን እንደቀጠለ ነው። እስከ መጨረሻው አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። የአማራ ፋኖ በአራቱ አቅጣጫ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። በጎንደር የእቴጌ ጣይቱ ክፍለ ጦር የብልጽግናውን ሰራዊት ከበባ ሰብሮ መውጣቱ ሲታወቅ ጎጃም ደግሞ ትሊል ላይ ታላቅ ድል የተገኘበትን ተጋድሎ ፈጽሟል። ይኸው የአማራ ፋኖ ተጋድሎ በወሎ ቤት አማራም ቀጥሎ የዋለ ሲሆን የአማራ ፋኖ በወሎ ቤት አማራ በአራት የተለያዩ ግንባሮች ታላቅ ድል የተቀዳጀባቸውን ተጋድሎዎች አድርጓል። የአማራ ፋኖ ጎንደር ጠቅላይ ግዛት እቴጌ ጣይቱ ክፍለ ጦር ከመና መቀጦ አስከብናት በተዘረጋው ውደ ውጊያ ተጋድሎ ከፍተኛ ድል መቀዳጀቱን የክፍለ ጦር ዋና ቃል አቀባይ አርበኛ መልካም ውጣሴ ተናግሯል። አርበኛ መልካም ውጣሴ ለጣና ቴሌቪዥን እንደገለጸው የብልጽግና ሰራዊት ከበባ ለማድረግ ቢመጣም ከበባውን ሰብረን በመውጣት የራሱን ሰራዊት ከበባ አድርገን አይቀጡ ቅጣት ቀጥተነዋል ብለዋል። ጌጣየቱ ክፍለ ጦር ሰፊ ስራ እየሰራ አውዘጆች እያደረገ ነው የሚገኘው በቅርቡም በመናፈቀጠዋም በብናት ወረዳ ዋና ከተማው ላይ በመግባት ሰፊ ስራ ሲሰራ ቆየ። ዛሬ ላይ ደግሞ የጌጣየቱ ክፍለ ጦር የዲሞ ከንከን ድርጅት በጌት የመሳሱ እየተመራ እና የጋፋት ክፍለ ጦር በርካታ ያሉ ውጊያዎችን በጣም አስጀማኝ ውጊያዎችን ከአዲስ ዘመን ወደ አምቦሜዳ በሚመጣ የጠላት ሀይል ላይ ውጊያ ከፍተው በርካታ ሀይል መደምሰስ ተችሏል። አሁን ላይ የአዲስ ዘመን በርካታ ቁስለኞችና ና ሟቾችን በአምቡላንስ ማስተናገድ ችሏል። ሰፊ ቁስለኛ ሆስፒታሉ ላይ ነው የሚገኘው በአካባቢ ወዘው በአዲስ ዘመን ላይ ባሉ መድረጊያዎች እንዳተጋገጥ ማለት ነው ከፍተኛ ውጊያ ተደርጓል። በዚህ ውጊያ ላይ እንግዲህ ሀይል መነሻዎችን አድማዝተና ፖሊስና የመከላከያ ሀይል በሰፊው ተመተው ሆስፒታል እንደገቡና ቁስለኞችን፣ ሙቶችንም በአምቡላንስ ያሙላል ሰርታለ። በዛ ላይ ደግሞ እጅግ በጣም ብዙ ኪሎ ሜትሮችን ከአንድ ሜዳ አዲስ ዘመን ድረስ በርከት ያሉ ኪሎ ሜትሮች ናቸው። እነሱም በሰፊ በማስሮጥ እና አስቀራይ ጉዳይ አድርጎ ነው። በዛ ጊዜ ዘመን ከተጣጣ ያለ ማለት ነው። እና ዛሬ ተፈያ ነው ነው በዛ ቀጥና የተካሄደ ከዚህ በኋላ በቀጥናው ለእኛ አመች የውጊያ ስልቶች እየመጡ ስለሆነ በየቀጥናው አነቻነ ሳይል እየላከ በየቦጡ ተራራው በየሸንተረሩ ጫና ለመስጠር እየሞከረ ነው። እንግዲህ በየ በተለያየ በየቦጡ ያሉትን በደፈጣም ሆነ ከበባ አስገብቶ በመውቃት ሰፊ ውጊያ ለማድረግ ዝግጅት ላይ ነው ያለው። በቀጠናችን አስጨናቂ ውጊያ ለማድረግ የተለያዩ ሁኔታዎችን እያሟላ ና ያለ ነው ያለው ሁኔታ የዛሬ አውደ ውጊያችን ግን በዚህ ነው ያለው። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ የብልጽግናው ሰራዊት ከፍተኛ ጉዳት አደርሶበታል። የአንደኛ ክፍለ ጦር ቃል አቀባይ ፋኖ አብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የብልጽግናውን ሰራዊት አይቀጡ ቅጣት የቀጣው መብረቁ ብርጌድ ጊዮን ሻለቃ መሆኑን ገልጾ ይነሳ ቀበሌ ላይ ትጥቅ አስወርዳለሁ ብሎ የወጣው የጠላት ኃይል ላይ ከፍተኛ መናበብና ስምሪት በመስጠት በዛሬው እለት ከፍተኛ ኪሳራ አድርሰንበታል ብሏል። በዚህም የተቆጠረ አምስት የብልጽግና ሰራዊት ሞት ሲሆን ሌላ የደረሰ የጉዳት መጠን ገና አልተረጋገጠም ሲል ተናግሯል። የሚልሻና አድማ ብተና በስፋት ወደ ውጊያ እንዲገባ ስምሪት የሰጠው ለሱ መሆኑን ተከትሎ ከፍተኛ ጉዳት የሚደርሰውን በሚልሻና በአድማ ብተና ላይ ሆኗል። በፋኖ ምት የተበሳጨው የብልጽግናው ሰራዊት የተለመደ የንጹሃንን ጭፍጨፋ ወንጀሉን መፈጸሙን ፋኖ ሀብታሙ ተናግሯል። በዚህም ንጹሃንና የአርሶ አደር መኖሪያ ቤት ያቃጠሉ ሲሆን እርስ በርስ አለመግባባት ተፈጥሮ በተደረገው ድርጊትም የተቃወሙ ሁለት የመከላከያ ኃይሎችም ተረሽነዋል ሲል ፋኖ ሀብታሙ ጨምሮ ገልጿል። የብልጽግናው ሰራዊት የግፍ እርምጃ የተፈጸመባቸው ጨንታ ሶስት የተባለ ጎጥ ላይ ረሽነዋል። ንጹሐን የተረሸኑ ሲሆን ስማቸውም ሀብታሙ ጌትነት፣ አለሙ ዘለቀና በቀለ ሞላ የተባሉ ወጣቶች መሆናቸውን ከአማራ ፋኖ በጎጃም አንደኛ ክፍለ ጦር የደረሰን መረጃ ያመላክታል። ንብረታቸው ከተቃጠለባቸው መካከል ደግሞ ቄስ ገነቱ የተባሉ አርሶ አደር የሚገኙበት ሲሆን ሰማንያ ዚንጎ ቆርቆሮ ቤት ድልሽት ላይ አቃጥለውባቸዋል ሲል የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። በሌላ የዚሁ የጎጃም ቀጠና የተጋድሎ መረጃ ደግሞ የአማራ ፋኖ በጎጃም ቲሊሊ ላይ በብልጽግናው ሰራዊት ላይ ድል የተቀዳጀበትን የደፈጣ ጥቃት ፈጽሞ ከፍተኛ ድል አግኝተዋል። በተያዘ ዜና ባለፉት 48 ሰዓታት የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር የተቀናጀ ድል ማድረጉ ይታወሳል። የፋኖን ክንድ መቋቋም ያልቻለው የብልጽግናው ሰራዊት የ74 ዓመት አዛውንት ጨምሮ በርካታ ንጹሃንን መጨፍጨፉን የአይንማኞች ለጣና ቴሌቪዥን ተናግረዋል። በመጨረሻም ሚኒስትሯ ደገሙት። ህወሃት መሮ ኢህአዲግ አርሶ አደሩ መሰረቴ ነው፣ ልማታዊ መንግስት ደግሞ መገለጫ ነው ብሎ ለ27 ዓመታት በህዝብ ላይ የጭካን የቀንበሩን ጭኖ እንደኖረው ሁሉ የብልጽግናው አገዛዝም ኮሪደር ልማት መሰረቴ ነው፣ ጦርነት ደግሞ የህልውና ማስጠበቂያ ነው ብሎ የተነሳ ይመስላል። ይህን ያልተቋረጠ የጦርነት ፍላጎቱን የተመለከቱ የፖለቲካ ተንታኞች የብልጽግናው ሰራዊት ስልጠና የወሰደው በደንብ በታጠበ ፎጣ ነው ሲሉ የሚገልጹ ሲሆን ከሀገር ውስጥ እልቂት ወደ ጎረቤት ሀገራት ጦርነት የመክፈት ፍላጎቱንና እቅዱን ይፋ ካደረገ ቆይቷል። ይህን ያልተቋረጠ የጦርነት ፍላጎቱን የተመለከቱ የፖለቲካ ተንታኞች የብልጽግናው ሰራዊት ስልጠና የወሰደው በደንብ በታጠበ ፎጣ ነው ሲሉ የሚገልጹ ሲሆን ከሀገር ውስጥ እልቂት ወደ ጎረቤት አገራት ጦርነት የመክፈት ፍላጎቱንና እቅዱን ይፋ ካደረገ ቆይቷል። የብልጽግናው መከላከያ ሚኒስትሯ አይሻ ማህመድ በበኩላቸው በትናንትና እለት በሰጡ ቃለምልልስ ኤርትራን እንደ አገር መቁጠር አይቻልም ሲሉ የገለጹ ሲሆን የኢሳያስን መንግስትም ህዝቡን እንኳን በአግባቡ መምራት የማይችል ብለዋቸዋል። ከዚህ የኢንጂነር አይሻ ንግግር ቀደም ብሎ የጅቡቲው ፕሬዝደንት እስማኤል ኦመር ጌሌም በተመሳሳይ ይህንኑ ሐሳብ በሚዲያ መስጠታቸው አይዘነጋም። የብልጽግናዋ ሚኒስተር ትናንት ከብልጽግናው ሚዲያዎች ጋር ባደረጉት ሰፋ ያለ ቃለምልልሳቸው ላይ ሰራዊታችን የሚዘጋጀው ለፋኑና ለሸኒ አይደለም ለነዚህማ ሚልሻ ይበቃቸዋል ሲሉ ተደምጠዋል። ከዚሁ ንግግራቸው በተጨማሪም የእኛ ዝግጅት ለሌላ ኃይል ነው ማለታቸው ተሰምቷል። ኢንጂነር አይሻ የመከላከያ ሚኒስቴር ሆነው ለሁለተኛ ጊዜ ሹመታቸውን በተቀበሉ ማግስት ወደ ትውልድ ቀያቸው አፋር በማቅናት አሰብን በናፍቆት የሚል ሀሳብ የያዘ ጽሁፍ ተጠቅመው ቀይ ባህርን በቅርብ ርቀት እየተመለከቱ የተነሱትን ፎቶ በማህበራዊ ትስስር ገጻቸው መለጠፋቸው ይታወሳል። በዚህ ዘገባ ላይ የምትመለከቱት ይህን ፎቶ በማህበራዊ ትስስር ገጻቸው በለጠፉ በሰዓታት ልዩነትም የኤርትራና የኢትዮጵያ መንግስታት ወደ ጦርነት ሊገቡ ነው የሚል የስጋት ትንተና በርካቶች መስጠታቸው አይዘነጋም። ሚኒስተሯ ፎቶውን ከመለጠፋቸው አንድ ወር ቀደም ብሎ የብልጽግናው ሊቀመንበር ወደ አፋር ክልል ተጉዘው ሰራዊታቸውን አስመርቀው ነበር። ታመንለት አለው ለሚሉት የጦርነት መንገዳቸው ታማኝ የሆነውን ጦራቸውን ባስመረቁበት ወቅት ይህ ግዙፍ ኃይል የሰለጠነው ለአገር ውስጥ ጎረምሶች ሳይሆን ለአካባቢያችን ጉልቤዎች ነው ሲሉ ተናግረው ነበር። ሊቀመንበሩ ይህን በተናገሩ በወር ልዩነት ደግሞ የመከላከያ ሚኒስተሯ አሰብን በናፍቆት የሚል የፎቶ ፖለቲካ በማኅበራዊ ትስስር ገጻቸው ማስተላለፋቸው የጉዳዩን አቅጣጫ መላካሽ ነበር ሲሉ ተንታኞች ይገልጻሉ። ዛሬ ደግሞ የብልጽግናው ሊቀመንበር ሁለት ታማኝ ሹሞቻቸውን ወደ ፖርት ሱዳን በመላክ የጄኔራል አልቡራንን ደጅ ሲጠኑ ውለዋል። ይህንን ያደረጉት ደግሞ ህወሓት በትግራይ ክልልና በሱዳን ምድር ወታደራዊ ሥልጠና እያካሄደ መሆኑን ተከትሎ ህወሀትና ኤርትራ ጥምረት ሊፈጥሩብኝ ነው ከሚል የሁኔታ ግምገማ የተነሳ ነው። ሁለቱ ኃይሎች ጥምረት ከፈጠሩና የሱዳንን ድጋፍ ካገኙ የኃይል ሚዛን የበላይነት እንደሚወሰድበት ስጋቱን የገለጸው ውዲድ ብልጽግና ሱዳንን በመለማመጥ የኃይል ሚዛንን ማዛባት ዋና ዕቅዱ አድርጎታል። የሱዳን ወታደራዊ መንግሥት በአብይ አህመድና በተባበሩት ኤምሬቶች መሐመድ ቢንዛይድ በኩል ከፍተኛ ግፍ የተፈጸመበት መሆኑ ይታወቃል። በዚህ የተነሳም ከብልጽግና ለተላኩ ሹመኞች የይሁንታ ምላሽ ይሰጣቸዋል ተብሎ አይጠበቅም። ለዚህ ደግሞ ሱዳን ከግብፅና ከሳውዲ አረቢያ የሚቀርብላት ድጋፍ ዳጎስ ያለመሆኑን ተከትሎ በብልጽግናው አገዛዝ በኩል የሚቀርብላትን የድጋፍ አማራጭ ላለመቀበል ፍላጎት ስላለው ነው። የሱዳንን መንግስት የነገ ውሳኔ ለመዋቅ የግብፅን ፍላጎት ማጥናት የግድ እንደሚል የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮች እጅግ ውስብስብና ጥልፍልፍ የሆነው የአፍሪካ ቀንድና የመካከለኛው ምስራቅ ግንኙነት በቀጣይ ምን ሊፈጠር እንደሚችል አይታወቅም ይላሉ ተንታኞች። አክለውም ግብፅ በአባይ ግድብና በቀይ ባህር ላይ ተመሳሳይ ፍላጎት ቢኖራትም በሁለቱም ቀጠናዎች ያሉት ኃይሎች ደግሞ የተለያዩ ናቸው። ሳውዲ አረቢያና የተባበሩት አረብ ኤምሬቶችም ቢሆኑ በአልፋሽጋ ትሪያንግል በቀይ ባህርና በአባይ ወንዝ ላይ ሊያስጠብቁት የሚፈልጉትን ፍላጎት አስመልክቶ ይህ ነው ብሎ በእርግጠኝነት መናገር አይቻልም። ስለዚህ የኢትዮጵያና የኤርትራ ቀጣይ ሁኔታዎች ላይ እነማን በየትኛው መስመር ሊሰለፉ እንደሚችሉ አይታወቅም። እርግጠኛ መሆን የሚቻለው ሁሉም ኃይሎች ግን ጦርነቱ እንዲጀመር ፍላጎት ያላቸው መሆኑን ነው ብለዋል። ቀጠናው በዚህ ደረጃ የሁሉንም ትኩረት በሳበበት በዚህ ሰዓት የብልጽግናው መከላከያ ሚኒስትር ያስተላለፉት መልእክት እሳቱ ላይ ቤንዚን መጨመር መሆኑን ወታደራዊ ተንታኞች ተናግረዋል። ተንታኞቹ አክለውም ይህ ንግግራቸው ድንገት የሰጠ አስተያየት ወይም ሰሞነኛውን የኢሳያስ አፈወርቂ ንግግር ተከትሎ የሰጠ ምላሽ ሳይሆን ውሎ ያደረ ፍላጎት የተገለጠበት ነው ብለዋል። የብልጽግናዋ ሚኒስተር ከሁለት ዓመት በፊት በፎቶ ያስተላለፉትን የጦርነት ቀስቀሳ ዛሬ ባንደበታቸው ሲናገሩ፣ ብልጽግናው በበኩሉ ለዲጂታል ሰራዊቱ ኤርትራ፣ ህወሓትና ግብፅ ግንባር ፈጥረው ኢትዮጵያን ሊያፈርሱ ነው የሚል አጀንዳ በትነዋል። የብልጽግናው ዲጂታል ሰራዊት ደግሞ ይችን አጀንዳ ተቀብሎ ወደየስልኩ ተምሽ ሰርቶ የፕሮፓጋንዳ ግንባሩን ከነገ ጀምሮ ይከፍታል ተብሎ ይጠበቃል። ሱዳን የብልጽግናውን የትብብር ጥያቄ ለመቀበል በብቸኝነት የምታቀርበው መደራደሪያ ነጥብ ከአማራ ምድር የመሬት ፍላጎት ሊሆን እንደሚችል ይጠበቃል ብልጽግና ደግሞ የሊቀመንበሩ ስልጣን ዋስትና እስካገኘ ድረስ የትኛውንም ብሔራዊ ጥቅም አሳልፎ ለመስጠት ችግር የሌለበት ስብስብ ነው ነገ የሚሆነውን የምናይ ይሆናል ለጊዜው ግን የአማራ ህዝብ የህልውና ትግል መሪ የሆነው የአማራ ፋኖ የሁኔታዎችን አቅጣጫ በጥንቃቄ መመልከትና የአማራን ህዝብ ጥቅም ማስጠበቅ የሚችልበትን ቁመና ማስተካከል ይገባዋል ሲሉ ምሁራን ይናገራሉ የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የግንቦት ሃያ አምስት ቀን የጣና ምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችን እና ትንታኔዎቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር